የትራምፕ አስተዳደር ኢትዮጵያን ጨምሮ 36 ሀገራት ላይ በቀጣይ የጉዞ እገዳ የመጣል ዕቅድ እንዳለው ተነገረም። ዋሽንግተን ፖስት እንደዘገበው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የውስጥ ማስታወሻም የጉዞ እቀባ ይጣልባቸዋል ተብለው ከሰፈሩ ሀገራት መካከል 25ቱ ከአፍሪካ ናቸው። ኢትዮጵያም፣ ግብፅ፣ ጅቡቲ፣ ናይጄሪያ እና ደቡብ ሱዳን በዝርዝር ውስጥ ተካተዋል። ውሳኔው ተግባራዊ ከሆነም ዜጎቻቸው ወደ አሜሪካ እንዳይገቡ በፕሬዚዳንት ትራምፕ እገዳ ወይም ደግሞ እቀባ የተጣለባቸውን ሀገራት ቁጥር 48 ያደርሰዋል። ቀደም ሲል ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል ገደብ መጣሉ ይታወሳል። በአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተፈረመውና ዋሽንግተን ፖስት ተመለከትኩት ያለው የውስጥ ማስታወሻም የጉዞ ዕቀባ ሊደረግባቸው ይችላል በተባሉት 36 ሀገራት ለሚሰሩ የአሜሪካ ዲፕሎማቶች የተሰራጨ ነው። በማስታወሻው ኢትዮጵያን ጨምሮ 36ቱ ሀገራት የቪዛ ዕቀባ እንዳይጣልባቸው በአሜሪካ ውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ማሟላት ይጠበቅባቸዋል። በኢራንና እስራኤል መካከል ግጭቱ ተባብሶ መቀጠሉ ይነገራል። ትላንት ምሽት የኢራን ሚሳኤሎች ከፍተኛ ጉዳት ማድረሳቸው የተነገረ ሲሆን የእስራኤል የአደጋ ጊዜ አገልግሎት በጥቃቱ ቢያንስ አስር ሰዎች መገደላቸውንና መቶ የሚደርሱ መቁሰላቸውን ገልጧል። በቴሄራን ደግሞ አንድ የመኖሪያ ሕንፃ ላይ በተፈጸመ ጥቃት 60 ሰዎች መገደላቸውን የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። ከዚህ ውጪ በኢራን ጉዳት የደረሰባቸውን አካባቢዎች እንዳይመለከቱ የውጭ ጋዜጠኞች በመከልከላቸው በኢራን በኩል ያለውን ጉዳት ለመዘገብ አለመቻላቸውን ገልጸዋል። የኢራን መንግሥት መገናኛ ብዙሃን ከሚያስተላልፉት መረጃ በስተቀር የእስራኤል ጦር ኃይል ዛሬ በአንድ ሰዓት ውስጥ ከሰባት የሚልቁ የኢራን ድሮኖች መትቶ ሲጥል በምዕራባዊ ኢራን በሚሳይል ማከማቻ ላይ አዲስ ጥቃት መፈጸሙን አስታውቋል። ቴሄራንም ሸሃራን በተባለ የነዳጅ ማከማቻ ላይ ጥቃት መፈጸሙን ስታረጋግጥ ወደ እስራኤል ባስወነጨፈችው አዲስ ዙር የሚሳይል ጥቃት ማዕከላዊናም ሰሜን እስራኤልን መትቻለሁ ብላለች። የእስራኤል የአስቸኳይ ጊዜ አገልግሎት በማዕከላዊ እስራኤል አራት ሰዎች መገደላቸውን አረጋ ተረጋግጧል። ወደ ሁለቱም ሀገሮች የሚደረጉ ዓለም አቀፍ በረራዎች የቆሙ ሲሆን በሀገር ውስጥም የዕለት ተዕለት እንቅስቃሴዎች መስተጓጎላቸው ይነገራል። በእስራኤል መሥሪያ ቤቶች ተዘግተው ሕዝቡ ከቤቱ እንዳይወጣ ሲደረግ፣ በኢራንም ዜጎች በመስጊዶችና በትምህርት ቤቶች ጭምር እንዲጠለሉ መመሪያ ተላልፏል ነው የሚባለው። በእስራኤል የአሜሪካ ኤምባሲ ደግሞ ሁሉም ሠራተኞቹና ቤተሰቦቻቸው በመጠለያዎች እንዲቆዩ አሳስቧል። የአሜሪካ ውጭ ጉዳይ ሚኒስቴር እስራኤል ውስጥ ያሉ የቤተሰብ አባላትና አንዳንድ የአስቸኳይ ጊዜ ሰራተኞች ያልሆኑ ከፈለጉ ለቀው እንዲወጡ መክሯል። አሁን በቴላቪቭ አቅራቢያ ያለው ዓለም አቀፍ አየር ማረፊያ በመዘጋቱ ብቸኛ መውጫው መንገድ በመኪናም እስከ ዮርዳኖስ ወይም ደግሞ ወደ ሌሎች ጎረቤት ሀገራት በመሄድ እንደሆነ ተዘግቧል። በኢየሩሳሌም ኤምባሲ ካላቸው ጥቂት ሀገራት መካከል አንዷ አሜሪካ ናት። በኢየሩሳሌም የሚገኘው ኤምባሲም ሆነ በቴላቪቭ የሚገኘው ቢሮ ለአደጋ ጊዜ የቆንስል አገልግሎት ክፍት ናቸው ተብሏል። ብሪታንያም በበኩሏም በእስራኤልና በኢራን መካከል ግጭት እየተባባሰ መምጣቱን ተከትሎ ዜጎቿ ወደ እስራኤልና የፍልስጤም ግዛቶች እንዳይጓዙ አስጠንቅቃለች። ቀደም ሲል አስፈላጊ ካልሆነ በቀር ማንኛውንም ጉዞ እንዳያደርጉ የብሪታንያ ውጭ ጉዳይ ሚኒስቴር አስጠንቅቆ የነበረ ሲሆን አሁን ግን ሙሉ በሙሉ ጉዞ እንዳያደርጉ አግዷል። በአሁኑ ወቅት ወደ እስራኤል የሚደረግ ጉዞ የማይቻል ነው ያለው ሚኒስቴር መስሪያ ቤቱ ወደ ሀገሪቱ የሚገቡም ሆነ የሚወጡ በረራዎች መስተጓጎላቸውን ገልጿል። ኢራን ወደ እስራኤል ሚሳይሎችን እና ሰው አልባ አውሮፕላኖችን በመጠቀም ጥቃት እንደምትፈጽም ጠቅሶ በሀገሪቱም የአስቸኳይ ጊዜ አዋጅ መታወጁን አስታውሷል። የእስራኤል የአየር ክልልም ለማንኛውም በረራም ዝግ ሆኗል። ይህ በፍጥነት የሚለዋወጥና ከፍተኛ አደጋዎችን የሚያስከትል ሁኔታ መሆኑን እንገነዘባለን። ሁኔታው በበለጠ በፍጥነትና ያለማስጠንቀቂያም የመባባስ አቅም አለው። ከሀገሪቱ ውጭ ያለውን የአየር ግንኙነት በማቋረጡ የመንገድ ትስስሮችንም ሊያስተጓጉል ይችላል ብሏል። ግጭቱ በመካከለኛው ምስራቅ የሚደረጉ የአየር በረራዎችን አቅጣጫም ሲያስቀይር የቴል አቪቭ አውሮፕላን ጣቢያም ዝግ ሆኗል። ቀደም ሲል እንደተገለጸው የእስራኤል ጠቅላይ ሚኒስትር በኢራን ጥቃት ሰላማዊ ዜጎች መሞታቸውን ተከትሎ ቴሄራን ከባድ ዋጋም ትከፍላለች ሲሉ አስጠንቅቀዋል። የኢራን ውጭ ጉዳይ ሚኒስትር ሰኢድ አባስ አራግቺ በሌላ በኩል እስራኤል በኢራን የኒኩሌር ተቋማት ላይ ላደረሰችው ጥቃት አሜሪካም ተባባሪ ናት በማለት ከሰዋል። ያለ አሜሪካ ድጋፍ እስራኤል ለብቻዋ ጥቃት ልትፈጽም አትችልምና ኃላፊነቱን መውሰድ አለባት ብለዋል። አሜሪካም የእስራኤልን ጥቃት እንድታወግዝ የጠየቁት ሚኒስትሩ ለእስራኤል ይሁንታና ድጋፍ ባትሰጥ ኖሮ ጥቃቱ በፍጹም አይፈጸምም ነበር ብለዋል። አሜሪካም በዚህ ጥቃት ምንም አይነት ተሳትፎ እንደሌላት ከተለያዩ አካላት መልእክቶች ደርሰውናል። ሆኖም ምንም አይነት ማስተባበያም አናምንም፣ አንቀበልም። ከዚያ የሚቃረን ማስረጃ ነው ያለን ሲሉ በቴሌግራም ገጻቸው ጽፈዋል። ከአሜሪካ ጋር በሚደረገው የሚቀጥለው ዙር የኒኩሌር ድርድር ስምምነት ላይ ለመድረስ የነበረውን ዕድል እስራኤል አበላሸችው በማለት ከሰዋል። ፕሬዚዳንት ትራምፕ በበኩላቸው ዛሬም በድጋሜ በኢራን ላይ በቀጠለው የእስራኤል ዘመቻ አሜሪካም አልተሳተፈችም ብለዋል። በየትኛውም የእስራኤል ጥቃት እጃችን የለበትም። ሆኖም ጥቃት ከተፈጸመብን የአሜሪካ ጦር ኃይሎች እሳት ጎርሰውና አመድ ለብሰው ይመጡላቸኋል በማለት አስጠንቅቀዋል። ከዚህ ቀደም ታይቶ ባልታወቀ ዘመቻ ከዚያ ይልቅ ደም አፋሳሹን ግጭት ለማስቆም በኢራንና እስራኤል መካከል የሰላም ስምምነት እንዲደረስ ማድረግ እንችላለን ብለዋል ፕሬዝዳንቱ። የፕሬዝዳንት ትራምፕን ፖሊሲ በመቃወም በአሜሪካ ከተሞች ከፍተኛ ትዕይንተ ሕዝብ ተካሄደ። የተቃውሞ ሰልፉ የተዘጋጀው ኖ ኪንግስ በተባለ ቡድን አማካኝነት ነው ተብሏል። በሎስ አንጀለስ አትላንታና በሌሎችም ከተሞች የፕሬዝዳንቱን የስደተኛ ፖሊሲ በመቃወም ነው ከፍተኛ ሰልፍ የተካሄደው። ሕግ አውጪዎች የሰራተኛ ማህበራት መሪዎችና አክቲቪስቶች የአሜሪካንን ሰንደቅ ዓላማና ትራምፕን የሚተቹ መፈክሮችን ለያዙ ሰልፈኞች ንግግር አድርገዋል። ትዕይንተ ህዝቡ ቅዳሜ ሌሊት በዋሽንግተን ዲሲ ከተካሄደ የአሜሪካ ጦር ሰራዊት 250ኛ ዓመት በዓልና ከትራምፕ ልደት ጋር የተገጣጠመ ሲሆን ትራምፕ ትርኢቱን በመቃወም የሚካሄድ ማንኛውም ሰልፍ ከባድ እርምጃም እንደሚጠብቀው አስጠንቅቀዋል። የሚኒሶታም ሁለት የህግ አውጪ ምክር ቤት አባላት ላይ ጥቃት የፈጸመ ግለሰብ በፖሊስ እየታደነ መሆኑ ተነገረ። ዲሞክራቷም የምክር ቤት አባል የ55 ዓመቷ ሜሊሳ ሆርማን በአንድ ፓርክ ከባለቤታቸው ጋር ሲገደሉ፣ ሌላው ዲሞክራቱ የምክር ቤት አባል የ60 ዓመቱ ጃን ሃፍማን የመጀመሪያው ጥቃት ከተፈጸመ 15 ኪሎ ሜትር ላይ ማለትም ጥቃቱ ከተፈጸመበት 15 ኪሎ ሜትር ላይ በሚገኝ መኖሪያ ቤታቸው ከባለቤታቸው ጋር በጥይት ተደብድበው ለጥቂት መትረፋቸው ታውቋል። ጥቃቱ የተፈጸመው የሐሰት የፖሊስ መለያ በለበሰ ቫንስ ሉተር በተባለም የ57 ዓመት ተጠርጣሪ ግለሰብ ነው ተብሏል። ጥቃቱን ካደረሰ በኋላም ያመለጠውን ተጠርጣሪ ለጠቆመ የ500 ዶላር ሽልማት መዘጋጀቱን ፖሊስ ገልጧል። ሰውየው በሕይወት ከተረፉት የምክር ቤት አባል ጃን ሆፍማን ጋር በአንድ ወቅት በሚኒሶታ ምክር ቤት የሰው ሀብት ልማት ክፍል አብረው እንደሠሩ ተመልክቷል። ጥቃቱን ለመፈጸም ሐሰተኛ የፖሊስ መታወቂያም፣ የደንብ ልብስና ተሽከርካሪ መጠቀሙን የፖሊስ መረጃም ያሳያል። ጥቃቱን ለምን እንደፈጸመ እስካሁን ባይታወቅም አስተዳዳሪ ቲም ዎልዝ ፖለቲካዊ ጥቃት ብለውታል ድርጊቱን። ግለሰቡ ሁለተኛውን ጥቃት በፈጸመበት ጃን ሆፍማን መኖሪያ ቤት ደጃፍ ፖሊስ ደርሶበት የተኩስ ልውውጥ ከተደረገ በኋላም ማምለጡ ይነገራል። ፕሬዝዳንት ዶናልድ ትራምፕ ለእንዲህ ያለም የወንጀል ተግባር አሜሪካም ቦታ የላትም ብለዋል።